ኢደል አድሃ ወይም የአረፋ በዓል ይጠቀሳል። ከአምስቱ የእስልምና ካስማዎች አንዱ የሆነው የሀጅ ሥነ ሥርዓት የሚከወንበት ይህ በዓል የአላህ እዝነት በጉልህ የሚታይበት በዓል ነው። በዓሉን አስመልክተው ለመላው የእምነቱ ተከታዮች መልካም ምኞታቸውን የገለጹት የቡታጅራ ከተማ አስተዳደር ከንቲባ አቶ አብዱ አህመድ ናቸው። ለከተማችን ብሎም ለመላው የእስልምና እምነት ተከታዮች እንኳን ለ1446 ኛው የኢደል አድሃ አረፋ በዓል በሰላም በጤና አደረሳችሁ አደረሰን ማለት እንፈልጋለሁ። በዓሉ የተቸገሩ ወገኖች የሚረዱበትና አብሮነት የሚደምቅበት በዓል መሆኑን የጠቁሙት ከንቲባው የተራበን ማብላት የታረዘን ማልበስና መጠያየቅ ይገባል። ምን ያሉትም ይህንን ህዝባዊና ሃይማኖታዊ በዓል ስናከብር እንግዲህ የተቸገሩትን በመርዳት መሆን የሚቻላልበት በአብሮነት በመረዳዳት በመደጋገፍ ያለንን አጠቃላይ በጎ ፍቃድ ላይ ያለንን ልምድ ይበልጥ አጠናክረን የምንቀጥልበት ምክንያቱም የአረፋ በዓል በራሱ ሥነ ሥርዓቱም ህግጋቱም ጭምር ያስገድዳልና ከዛም በላይ ሌሎችን በመርዳት በማገዝ በዓሉን ማክበር መቻል አለብንና ይህንን በዓል ስናከብር ሌላው ችግር ውስጥ ገብቶ ሌላውን እያዘነ የሚውልበት ከፊሉን ደስተ በደስታ ከፊሉን በሀዘን የሚያከብረው በዓል አደለም። ያረፋ በዓል እንደሚታወቀው ህግጓትም ይሄ በዚህ ልክ ስለሚያስቀምጥ እኛም ደግሞ ያለንን አብሮነትና አንድነት መደጋገፍና መተጋገዝ የመጣንበት አንዱ የህዝባችን መገለጫ የከተማችን መገለጫ የማህበረሰባችን አንዱ ትልቁ መገለጫም ጭምር ከመሆኑ ጋር ተያይዞ ይህንን ያረፋ በዓል ስናከብር ሌሎችን በመርዳት በማካፈል በአብሮነት ሰብሰብ ብለን በደስታ በፍቅር የምናሳልፈው በዓል መሆን መቻል አለበት። ከንቲባው በመልእክታቸው እንደጠቆሙት በዓሉን ምክንያት በማድረግ ከሀገር ውስጥና ከውጭ ሀገራት የሚመጡ እንግዶችን ለመቀበል ዝግጁ ነንም ብለዋል። ቡታጅራ ከተማ አስተዳደር እንደምታውቋት የሰላም ከተማ ናት። የፍቅር ከተማ ናት። የአንድነት የአብሮነት ከተማ ናት። ስትራቴጂክ ቦታ ላይ ያረፈች ከተማ ናት። ከዋናው መዲናችን አዲስ አበባ በመቶ ሰላሳ ኪሎ ሜትር ላይ የምትገኝ የሴንትራል ኢትዮጵያ ወይም የማዕከላዊ ኢትዮጵያ ክልል ሰዎቻችን መውጫም መግቢያ በር ከተማ ናት። ቡታጅራ ከተማ አስተዳደር እንግዲህ ለኑሮ ለንግድ፣ ለኢንቨስትመንት፣ ለቱሪዝም እጅግ ተመራጭ ተወዳዳሪ የሆነች ከተማ ናት። ከኢትዮጵያ አልፋ በሀገር አቀፍ ባለም አቀፍ ደረጃም ጭምር ስመጥር መሆን ወደ መቻል የተሸጋገረች ከተማ አስተዳደር ናት። ቡታጅራ ከተማ አስተዳደር ና እዚህ ከተማ ላይ መጥተው ኢንቨስት ቢያደርጉ በእርግጠኝነት ይጠቀማሉ። ከተማችን፣ ማህበረሰባችንም ይጠቅማሉ። የሀገራችንም ጭምር ዋልታ መሆን ይችላሉና በራችን ክፍት ነው። መጥተው ኢንቨስት ቢያደርጉ በራችን ክፍት ነው፣ ተንከባክበን እንቀበላቸዋለን። በእርግጠኝነትም ኢንቨስት አድርገው ተጠቃሚ ይሆናሉ፣ የኢትዮጵያ ከፍታንም ጭምር ያረጋግጣሉና በዚሁ አጋጣሚ የተለያዩ ኢንቨስተሮች አቅም ያላቸው አይከን የሆኑ ሂውጅ በሆኑ ኢንቨስትመንቶች ላይ የከተማውን ኢንቨስትመንት ጉለት ሊሞላ የሚችል ኢንቨስትመንት ይዘው ቢመጡ እጅግ ደስተኛ ነን። በዚሁ አጋጣሚ ጥሪያችንን ማቅረብ እንፈልጋለን። የአረፋ በዓል የኢትዮጵያ እድገትና ብልጽግና የሚረጋገጥበት የሰላም የፍቅርና የመተሳሰብ እንዲሆንም ተመኝተዋል።